በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳ ሙታን በአቢይ ኃይሎ ስልጣን፣ አሰሮ ለሰይጣን፣ አጋዞ ለአዳም ሰላም፣ እምይእዜሰ ኮነ ፍሥሓ ወሰላም። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ይህ የምትመለከቱት ቪዲዮ ስለ ሃይማኖት ሰምተንባት ከማናውቀው ከቻይና የተቀረጸ ቪዲዮ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆቿ ሲሰደዱ አብራታቡ ትዛ የምትሰደድ በሃይማኖት ረሃብ እንዳይሰቃየ የምትታደገዋ ተዋህዶ በሀገር በሀገረ ስብከቱ ብፁዕ አቡነ ያዕቆብን ሰይማ የደብረ ምሕረት መድኃኔ ዓለም ቤተ ክርስቲያን ተከፍቶ ልዩ ልዩ አገልግሎት እየተሰጠ ይገኛል። አሁን ደግሞ የፊታችን ቅዳሜ ማታ፣ እንደዚሁም እሁድ ጠዋት ልዩ መንፈሳዊ መርሃ ግብር በጓንዡ ከተማ ተዘጋጅቶ ይጠብቃችኋል። በቻይና ምድር የምትገኙ አንድም ኦርቶዶክሳዊ እንዳይቀር ልጆቻችሁን ነጭ አልብሷቸው ሳይቆርቡ ረጅም ጊዜ ቆይተዋልና ወደ ስጋው ደሙ ይገስግሱ። በስጋው ደሙ እየኖራችሁ ያላችሁ፣ በትምህርትና በንግድ በተለያየ ምክንያት ከሀገር የወጣችሁ ምዕመናን ራሳችሁን አዘጋጁና ውርጧት ባለው ቅዳሴ የሰማይ ምግብ በመብላት ከረሃባችሁ ወደ ጥጋብ፣ ከጥማት ወደ እርካታ እንድትሻገሩ ቤተክርስቲያን ጥሪን ታስተላልፋለች። በመላው ዓለም ለምትገኙ ደግሞ ይህንን ቪዲዮ ሼር አድርጉ። የሰይጣን ጆሮ ይደፈን፣ እግዚአብሔር ደስ ይለዋል። ምእመናን ሁሉ ደስ ይበላችሁ። ቤተክርስቲያን ሰፍታለች። በመካከለኛው ምስራቅ፣ በአውሮፓ፣ በአፍሪካ ብሎም በኤዥያ እንደዚሁም በአሜሪካ ሲስፋፋ የነበረው ቤተክርስቲያን አሁን ደግሞ በቻይና ምድር በልዩ ሁኔታ በእንደዚህ አይነት አገልግሎት ተነስቷል። ፍጻሜያችሁን ያሳምረልን። እግዚአብሔር ሕዝቡን ይጠብቀልን አሜን።